የአማራ ክልል መስኖና ቆላማ አካባቢዎች ልማት ቢሮ በዚህ ሳምንት ብቻ ሁለተኛውን ግዙፍ የመስኖ ፕሮጀክት በሰሜን ሸዋ ለማስገንባት ከግንባታ ተቋራጭ ጋር ውል ፈጽሟል። ይህ ግዙፍ ፕሮጀክት በሞጃና ወደራ ወረዳ ከ280 ሚሊዮን ብር በሚበልጥ ወጪ የሚገነባ ሲሆን የአርሶ አደሮችን ተጠቃሚነት በማሳደግ ምርታማነትን ትርጉም ባለው ደረጃ እንደሚያሳድግ ተስፋ ተጥሎበታል። የኤልያስ ፈጠነ ዘገባ ደጀኔ በቀለ ያቀርበዋል። እያንዳንዱ ማሳ ቢያንስ አንድ የውሃ አማራጭ እንዲኖረው በማድረግ የግብርና ምርታማነትን የማሳደግ ኃላፊነት የወሰደው የመስኖና ቆላማ አካባቢዎች ልማት ቢሮ በሰሜን ሸዋ ዞን ትላልቅ የመስኖ ፕሮጀክቶችን እያስገንባ ይገኛል። ቢሮው ከ280 ሚሊዮን ብር በላይ ወጪ በማድረግ በሞጃና ወደራ ወረዳ አይሶፌ ቀበሌ የአጃናን የመስኖ ፕሮጀክት ለማስገንባት ከአባይ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር ጋር ስምምነት ፈጽሟል። ይህ ፕሮጀክት ከአጅማጫጫ ቀጥሎ በሰሜን ሸዋ ዞን በግዙፍነቱ ሁለተኛውን ደረጃ እንደሚይዝም የዞኑ መ መስኖና ቆላማ አካባቢዎች ልማት መምሪያ ኃላፊ ችሮቶ አስፋው ተናግረዋል። ከግብርና ውጪ ጠቀሜታ ያለው ትልቅ የሞጃ ብቻ ሳይሆን የሰሜን ሸዋ ፕሮጀክት እንደሆነ እንድታወቅ ነው። በጣም ትልቅ በጣርማ በር አካባቢ እንደሱ ያስጀመርንበት ሁኔታ ነው ያለው እና በዘንድሮ ዓመት በጣም ልዩ የሚያደርገው በጣም ትላልቅ የመስኖ ፕሮጀክቶች እንደ ዞን እየተጀመሩ ያሉበት እየተጀመሩትም እየተጠናቀቁ ያሉበት ሁኔታ ነው ያለው እና አጠቃላይ ከመስኖ ባለፈ የስራ ድል ፈጠራ የሚፈጠርበት በጣም ብዙ ወጣቶች የስራ ድል የሚፈጠርላቸው እዚሁ የጉልበታቸውን የሚያፈሱበት የሚጠቀሙበት የሚለወጡበት በጣም ትልቅ ኦፖርቹኒቲ ነው። ምናልባት የዛሬው እንደወረዳ ብቻ የሚታይ አይደለም፣ እንደዞንም በጣም ትልቅ የሰራ ዕድል የሚፈጥር የመስኖ ፕሮጀክት ነው። ሞጃና ወደራ ወረዳ ዓመቱን ሙሉ የሚፈሱ 17 ወንዞች ያሉት ሲሆን 6000 ሄክታር መሬት በመስኖ መልማት እንደሚችል የወረዳው መስኖና ቆላማ አካባቢዎች ልማት ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ ጌታነት ተገኝ እንዳሉት ታዲያ የአጃና መስኖ ፕሮጀክት የወረዳውን ዘመናዊ የመስኖ አውታሮች ብዛት ወደ አራት ከፍ የሚያደርግ ነው። ይህም ዘርፈ ብዙ ትሩፋቶች እንዳሉት ይነገራል። ይህ ሀብት በብዙ ዘርፎች ነው ውጤታማ ሊያደርገን የሚችለው። አንደኛ ፕሮጀክቱ ራሱ የሚያመጣው ብዙ ም ሀብቶች አሉ። አንደኛ አሁን መንግስትን እየፈተነ ያለው እንደ ክልልም እንደ ሀገርም የስራ እድል ፈጠራውን ትልቅ ለውጥ ያመጣል ብለን እናስባለን። ሶ የዚህ የወረዳው አካባቢ ከሌላም ቦታም ሲደመር ከጎጡ ላይ ያሉ ወጣቶች በዚህ ፕሮጀክት አንድ የስራ እድል ይፈጠራል። ሁለተኛ ይህ ዘመናዊ የመስኖ አውታር ተገንብቶ ሲጠናቀቅ አሁን ከምናየው በባህላዊ መስኖ ከምናለማው ልማት የተሻለ ልማት ይልማል። ለምን ካል አንደኛ የውሃ ስርገትን ነው የምናቆመው ሁለተኛ የውሃትነትን እንቀንሳለን። ሶስተኛ ዘመናዊ አጠቃቀምን ነው የምንከተለው። በዘመን ቁጥር የተሻለ ስራ ትሰራለን። የአካባቢው አርሶ አደሮች ወንዙን በባህላዊ መንገድ ለመጠቀም ከፍተኛ ጥረት ሲያደርጉ ቆይተዋል። ይሁን እንጂ አድካሚ ከመሆኑ ባለፈ በሚፈለገው ደረጃ ተጠቃሚ እንዳልሆኑ ይነገራል። አሁን ላይ የዘመናት ጥያቄያቸው ምላሽ በማግኘቱ የተደሰቱት አርሶ አደሮቹ ግንባታው በተያዘለት ጊዜ በጥራት እንዲጠናቀቅ የሚጠበቅባቸውን እንደሚወጡ ተናግረዋል። ሲበጠስ ቀላዱ አረጉ ሲበጠስ ሌሊት እየሄደ እዚያ ቦታ ላይ በባትሪ እየተንጠለጠለ እዚያ ገደል ላይ ልማቴ እንዳይቋረጥ ሲል የቆየ አርሶ አደር ነው። በጉዳት ላይ አሁን ያሁሉ ተቀይሶ በዘመናዊ አሰራር ተለውጦ ለመጠቀም ሲያስብ ህብረተሰቡ በጣም ደስተኛ ነው። ቃል የምንገባው እኛም አብረን ከጎናችሁ ሁነን የምታዝዙንን ሁሉ እየፈጸም እንቀጥላለን የሚል ነገር ነው ያለኝ። አመሰግናለሁ። ባለን አርሶ አደሩ በግንባታም ሆነ በጉልበታችን ባለው ከዚህ ተቋራጭ ጋር ጎን ለጎን እንሰራለን፣ እንታገላለን። የአቅማችንን ሆነ ድረስ እንታገላለን። ይህ የመስኖ ፕሮጀክት በሃያ አራት ወራት ውስጥ እንዲጠናቀቅ የጊዜ ቀጠሮ ተይዞለታል። በተባለው ጊዜ እንዲጠናቀቅ ጠንካራ የቁጥጥርና የክትትል ስራ ይከናወናል ያሉት አቶ ችሮታው በዞኑ የመስኖ ልማትን ለማሳደግ በልዩ ትኩረት እየተሰራ እንደሆነ አመላክተዋል። በዘንድሮ አመት በሰሜን ሸዋ ሊገደቡ የሚችሉ ወንዞች፣ ሊጠለፉ የሚችሉ ወንዞች፣ ሊጎለብት የሚችል ምንጭ አጠቃላይ የተጠኑበት ሁኔታ ነው ያለውና በዘንድሮ አመት ከአምሳ ሁለት በላይ የወንዞች የጥናትና የዶክመንት ስራ የተጠናቀበት ሁኔታ ነው ያለው። ስለዚህ በሚቀጥለውም አመት እንደ ሰሜን ሸዋ ከ28 በላይ አዲስ ፕሮጀክቶች የሚጀምሩበት አጠቃላይ የመስኖ ሽፋናችን የሚጨምርበትና እንደተባለውም እንደተሰጠውም አጠቃላይ ከተልእኮ አንጻር ዘመናዊ የግብርና ሴክተር የሚፈጠርበትን እሱን አቅዶ እየሰራ ያለበት ሁኔታ ነው ያለው እና እንደ ሰሜን ሸዋ የግብርናን ለማዘመን አዲሱት ተቋም አዳዲስ የጥናት ስራ የዶክመንት ስራ የተጀመሩትንም በጥራት እንዲሰሩ እንዲጠናቀቁ ያላሰለሰ ጥረት እያደረገ ያለበት ሁኔታ ነው ያለው። በሰሜን ሸዋ ዞን ከ70 ሺህ ሄክታር በላይ መሬት በመስኖ መልማት የሚችል ሲሆን እስካሁን እየለማ ያለው 29 ሺህ ሄክታር ገደማ መሆኑ ተመላክቷል።